ስለዚህ ሰራዊት ቁጥር ለመጨመር ይመተኛል እያፈሱ ነው። ስለዚህ ነገር ማህበረሰቡን ትንሽ ያስቆጣው ነገር አለ። ሰላም ጤና ይስጥልኝ የተከበራችሁ የጉባሌች ኢትዮጵያ ቤተሰቦች፣ ይሄኛውም አንደኛው ስልክ ነው በፋኖ እንግዲህ። ከዚህ በፊት እንደምንሰማው በህዋት እንደዛ ወጣቶችን ማፈስ፣ ከዛም አሁን በቅርቡ ደግሞ ሻዕቢያ የሚያደርገውን ነገር ነው። ከዛ ደግሞ ጥምዶ ውስጥ ያሉ ያው የጥፋት ግብረ አበሮች ወይም የጥፋት ስብስቦች ወይም የጥፋት ቅርንጫፎች ከሆነው አንዱ ፋኖ በወሎ አካባቢ ላይ ያው በተለይ በቆቦ ምናምን አካባቢ ነው ይሄ ስልክ የሚያወራው፣ በራያ ዙሪያ ማለት ነው። የስልኩ ቦታ በዛ አካባቢ ነው፣ በተለያየ መልኩ እንደ አጣራሁት ወይም ለመረዳት እንደቻልኩት ማለት ነው። ወጣት እያፈሱ እስከ መሄድ ድረስ ማለት ምን ማለት ነው? በዚህ ሁኔታ ውጤት ለማምጣት እንዳልሆነ ነገር ግን የሟቹንና የገዳዩን ወይም የጥፋት መጠኑን ለማስፋፋት የሚደረግ ከፍተኛ አሻጥር መሆኑን እና በፋኖ ስም የመጣው እጅግ በጣም የአማራን ሕዝብ ብሎም ቀጣይ ደግሞ ለኢትዮጵያ ክፍተት ሊፈጥር የሚችል የመጀመሪያ ኢላማ ግን የአማራ ሕዝብ መሆኑን የሚሰሩ የኢትዮጵያ ጠላቶችን ተልዕኮ ተሸክሞ የመጣ የተረገመ የጥፋት ቡድን መሆኑን ገላጭ የሆነ ስልክ ነው። እኔ ሰው እንዴት እያስተዋለ እንደሚሰማ ባላቅም እስኪ አብረን እንስማ። የሚጠቅመው ነገሮችን በአግባቡ መስማት ማድመጥ እና ከዛም የሚጠቅመውን መያዝ ቢያንስ ሌላው ሌሎችን መጥቀም ቢቀር እንኳን ራስን ከጉዳት መከላከልና የራስን ደህንነት አስጠብቆ መቀጠል ላይ ሁሉም ሰው በትኩረት ቢሰራ የሚል መልእክት ያስተላለፍኩ ወደ ስልኩ እንሂድ

ነበረ ትናንት እዚህ አፈሳ ምናምን አድርገው ነበርና፣ እንደው ባየሆቱ መንገድ በጣም የሚያስጠላ ነገር ነው። አዎ ነው፣ ገበያ ነው፣ ገበያ ዝም ብሎ ሰራዊቱ መጥቶ ነበርና፣ ያው ሰራዊት ቁጥር ለመጨመር ይመተኛል እያፈሱ ነው። ስለዚህ የነገር ማህበረሰቡን ትንሽ ያስቆጣው ነገር አለ ምግብ መቸት ጀምሮ ማቆም እንዳለበት ነውና ምናምን እያወሩ ያሉት ሁሉም ነገር ለምንድንነው? እኛ እየታገልን አይደለም እንዴ እንዴ ምን ያከ የሚባል ነገር ስላለ በደንብ እኔም ልጆችን ለማዋየት ሞክር ነበር። ከድርጅቱ የወረደ ነገር ነው የሚባል ነገር ነው የሰማሁት። ምናልባት ድርጅቱ እንደዚህ አይነት አውርዶ ከሆነ ከድርጅቱ በላይ ልንሆን አንችልም። ነገር ግን ድርጅታችን የሚጠቅም ሳይሆን ይሄ የሚጎዳ ነው ያለው። ምክንያቱም የታፍሰው የመጣው እስካሁን እስካሁን ባለን መረጃ ራሱ በሰራዊት ተጋቅ የተቀመጠው እጅግ በጣም ዝቅተኛ ነው የለም ማለት ይቻላል ሙሉ በሙሉ ስለዚህ መሆን ያለበት ከማፈስ ይልቅ ህዝብ ግንኙነቶቹ ህዝብ ግንኙነቶቹ ማህበረሰቡን እንዲያስተምሩ የፖለቲካ ዘርፍ ኃላፊዎቹ ፖለቲካውን እያስተማሩ ማህበረሰቡን እየቀየር ነ ልጆቻቸውን ወደ ትግል እንዲያስገቡ ማድረግ ነው እንጂ ገበያ ላይ እያፈስ ነ ቁስለኛ እንኳ ተሸክሞ ከአንድ ቦታ ወደ አንድ ቦታ የሚወስድልና ማህበረሰብ እያጣን ነው ያለ ነው እንግዲህ በገበያ ላይ መጠው ሲያፍሳች አለው ይህ አግባብ አይደለም ከህዝቡ ጋር የሚያጋጭ ነገር ነው ቁሰኛ ተሸክሞ እኛን የሚተባበረን ማህበረሰብ እያለ ነው በዚህ ንግግር አንደኛው ህዝቡ ራሱ እነዚህን ልጆች እስከሚሞቱ ድረስ ለጥፋት እንዲሰሩ በጥፋት እንዲቀጥሉ በተለይ ይህንን እነዚህ እነዚህ የሚንቀሳቀሱበት አካባቢ ላይ ያለው ማህበረሰብ አብሮ ተሳታፊ እንደሆነ በውድም ይሁን በግዴታ የእነሱ አጋዥና ጠባቂ እንደሆነ የሚገልጥ ነው ሌላው የመጨረሻው ሊያጠፋን የሚችል ነው የሚል። በተለይ ተታለው የገቡና እንደ ውዛ በአቅማቸው እዛው ተለክቶ በተሰጣቸው የእይታ መስመር ወይም የሆነ ራዴስ አካባቢ ላይ የሚፈጠረውን ነገር ትኩረት ሰጠው እንዲመዝኑና ወደ መጥፊያው እየተቃረብን ነው፣ ይሄ አግባብ አይደለም የሚል ነው። ገበያ ላይ እንግዲህ የመጣን ወጣት እንደዛ በማለት በግልጽ እያገቱ መውሰድ፣ በየቤቱ እየዞሩ ቀረጥ እንትን ማለት እና ሌላ መሰል ወንጀሎችን በህዝቡ ላይ ከመፈጸም አልፎ ከትምህርት መከልከል፣ ከልማት ማስተጓጎል፣ ገጽታን በዘላቂነት የሚያበላሽ የጥፋት ስራ ላይ ማሳተፍና በዛ ጠቅልሎ ማሳየትም ባሻገር አሁንም ጭራሽ የለየለት ወጣቱን እያፈሱ ከዚ በፊት የነበሩ ትርክቶችን ኦር በመንግስቱ ኃይለ ማርያም ጊዜ ወጣቱ የታፈሱ እያሉ የመጡበትን ነገር አሁንም ወጣትን አፍሶስ ከመሄድ በዛ ልክ ባለጌ ትውልድና ህዝብን ለመጨረስ የመጣ ነገር መሆኑን ያሳያል። ያ ቡድን የዛ ህዝብ ጠላት መሆኑን የሚያረጋግጥ አንድ መደምደሚያ ላይ ይደርሳል። ሌላው ሌላው ፋኖ አሸነፍ ፋኖ እንደሆነ እንደዛ ሆነ እየተባለ ፋኖ ድል እያደረገ ነው እያሉ ለሚቃጁ ደግሞ ይሄው ይሄ ነገር የሚያሳየው ባለ በሌላ አቅሙ ወዶ የሚሄድም ኦር የሚልም የገባውም አልቆ ወይም ወደ ሰላም ተመልሶ እያስገደዱ ሰው እስከ ማፈስ መድረሳቸውንም የሚያሳይ ገላጭ ነገር ነው። ምን ላይ እንዳለ ማለት ነው። እና በዛ ላይ የምታብዱ ሰዎች ተራ ለማኞች ከሆናችሁ እንደነ መሳይና መሰል ሰዎች በዚህ ላይ ባሉ ወጣቶች እልቂት፣ በህዝብ እልቂት የምትለምኑ ምጽዋተኞች እዛው ፈጣሪ እስከሚፈርድባችሁ ድረስ መቀጠል ትችላላችሁ። ነገር ግን መሀል ላይ ሆናችሁ የምታብዱ ይህ በአረብ ሀገራትም ሆነ በተለያዩ ቦታ ላይ ሆናችሁ የሰራችሁበትን በዚህ ስም ለሚቀነቀን የሆነ የፕሮፓጋንዳ ዘመቻና የጥፋት ቡድኖች ሴራ ገንዘባችሁን ባትበዘበዙ ቆም ብላችሁ ብታዩ በዚህ ልክ ልኩን የአመታት መቁጠሩን ምን ማለቱን እየቃዩ መቀጠል ቢቻልም መቶ ዓመትም እያላችሁ ብትሄዱም ያለበትን ደረጃ ግን ከራሳቸው እንደዚህ እየሰማችሁ ነው። ይህንን እኛ ከምንናገረው በላይ ቢያንስ በጥቂቱ የተወሰነ ነገር እስኪ ስሙ ብለን ነው ይህንን ለማሰማት የፈለግ ነውና ስሟቸው ምን ከዚህ ጀምሮ እስከዛ የተደራጀው ማህበረሰብ አሁን ታኑ በሚመጣ ሰዓት እየሸሸገ ዱር እየገባ ከተማ ውስጥ ያለው መከላከያ በሚመጣ ሰዓት ወደ ከተማ እየወጣ ከሆነ ወጣቱ ትግሉ ወደ ኢትዮጵያ እያደ ነው የሚለው እጅግ በጣም አሳሳቢ ነው። መከላከያ ሲመጣ ህዝቡ ነጻነት ይሰማል፣ ፋኖ ሲመጣ ደግሞ ወደ ጫካ ይገባል። ተመልከተው፣ እዚህ ላይ ነው የደረሳችሁት፣ እና ይህንን ያቀነቀናችሁ ሰዎች ንስሐ ግቡ። አይ ዛሬም ደግሞ ያላችሁ ደግሞ ገንዘባችሁንም እጃችሁንም ሰብስቡ ከጥፋት ከዛ ውጭ ዛው አብራችሁ ጠፋላችሁ። የጠፋውን ጥፋቱን ማጠፋፋቱን ታቀጣጥሉ ይሆናል እንጂ ጥላት ይነግድባችሁ ያተርፍባችሁ ይሆናል እንጂ ሌላ የሚመጣ ነገር እንደሌለ ነው ይሄ ገላጭ የሆነ በደንብ ተነጋገሩና መሆን ያለበትን ነገር ድርጅቱ አውርዶ ከሆነ ድርጅቱ ተመካክራቸው ተነጋግራቸው መፍትሄ እንዲሰጠው። ድርጅቱ አላወጣ ሆኖ ዝም ብሎ ልጆቹ የሰው ቁጥር ለመጨመር ከሆነ ስርዓት እንደሆነ መነገር መቻል አለበት። በእኔ በኩል 100% መናገር በቃ እያበላ እየተበላሸ ብነን ነው ማለት ይሄ ሰው ማፈት ማለት ነው። ለዛ ለዛ እያስተማርነት እየጮህነን አንዳንድ ልጅ አንጡን በየቤታቸው እያለ መጠየቅ ነው ያለብን ነው።

በዛ ልክ እንደዛ በሎ ዋናው እሱ መናገሩ ስለሆነ፣ ምክንያቱም ይሄ ምንም አንተም በተረዳው ልክ ነው። ጫማና ዱቄት ከመጨረሱ ምንም አይነት ጥቅም የሰጠን የለም። በእኔም በኩል ባየው ምንም በቃ ከኪሳራ ውጪ ተርፉ የለውም። እንደውም ኪሳራው ነው ያመዘነብና እንዲህ ከሆነ ማኛ ምን ያለን ምናምን የሚባል ነገር እንደዚህ አይነት ነገር ቢቀር፣ በቃ መሆን ያለበትን ያለንን ሰራዊት ተዋጊ ሰራዊት ሞልቶናል። ይህንኛውን አይተነ ወንዳይ ሲማረክ ምን ያክል ሰው እንደገባ ማለት ነው። እኛ ነገ ቆቦና ሮቢት ጎብዬ ስንገባ እኛ ከምንፈልገው በላይ የሰው ኃይል እናገኛለን። ስለዚህ አሁን ይሄ ማፋሱ በእኔ በኩል ትክክል ነው ብዬ አላምንም። ስህተቱ የሆነ ነው መነጋገር ባለባቸው ልክ እንድትነጋገሩ ነው፣ አንተም ከሰማህ ሌላኛው ደግሞ የፈለቀን ጉዳይ አይተኸዋል ይመስለኛል የጻፈውን። እሺ ይህን ትናነስ አይተዋን የፈለቀን አይተዋን የጻፈውን እሱ ይህንና መሰል ነገር እያለ ይቀጥላል። ዞሮ በዋናነት አንድ ማፈሳብ መጀመራቸውን የሚያሱ ሰውም ደግሞ ቢሆን አክሳሪ መሆኑን ፕላስ በዛ ቡድን ላይ የተሰባሰበው ኃይሉን እስከዚህ ድረስ ማማጠጡን ከህዝብ ጋር የመጨረሻ መቆራረጫ ተግባሩ ላይ መድረሱን እና እድሜ ልኩን የጥላት ፈረስ ሆኖ የረከሰ ትርክት ውስጥ ገብቶ የረከሰ ተግባር ላይ እየሰራና እየኖረ መሆኑን የሚያረጋግጥ ነገር ነው። ሁሉም ሰው ራሱን ለመጠበቅ ብቻ ማስፋት ያድርግ። የኢትዮጵያ ድል ይቀጥላል። እውነትን የያዘ ያሸንፋል። በየትኛውም አግባብ በስሜት በገዳይነት በአፍራሽነትና ጠላትን በማብዛት የሚመጣ ምንም ውጤት የለም፣ ራስን ከመቅበር ራስን ከማጥፋት በተረፈ ማለት ነው። ኢትዮጵያ ታበጽዳዊ በእግዚአብሔር ኢትዮጵያ በድል ትቀጥላለች፣ ጠላቶቿን ሁሉ ትቀብራለች። እሱ ሲሆነ እኔና መልካም ሰቦች ሁሉ እናያለን። መልካም ጊዜ